በጀት ዓመት በፍትህ ሚኒስቴር ዋና ዋና የተሰሩ ስራዎችን በአጭሩ ለመዳሰስ አንደኛው ነገር የወንጀል ስርአትን መተግበር የሚለው ጋር ከእሱ ጋር ተያይዞ አጠቃላይ በፌዴራል ፍትህ ሚኒስቴር የሚጣሩ መዝገቦችን በተሻለ ጥራት እና ቅልጥፍና ማጠናቀቅ እንዲቻል ብዙ ስራዎች ተሰርተዋል። በተለይም ደግሞ ከዋና ዋና ባለድርሻ አካላት ከፍርድ ቤቶች፣ ከፖሊስ አካላት ጋር የተሻለ ቅንጅት አድርገን ጥሩ አፈጻጸም ማስመዝገብ ችለናል። በተጨማሪ ግን በፍትሐ ብሔር በፍትህ ሚኒስቴር የህግ ማርቀቅን ጨምሮ የህግ ምክር እና ጥናት ለሌሎች ተቋማትም ለሌሎች የመንግስት ተቋማት የፌዴራል መንግስት ተቋማት የምንሰጣቸው የድጋፍ ስራዎች አሉ። እነሱም ላይ ጥሩ ስራዎች ተሰርተዋል። የፌዴራል ህጎች ተፈጻሚነትን በተመለከተ በአጠቃላይ በህዝብ ተወካዮች ምክር ቤት የሚወጡ ህጎች በአግባቡ በስራ ላይ የተገበሩ ነው ወይ ሚለውም አንዱ የምንሰራው ትልቁ ስራ ነው። በዚህ አመት ከዚህ ቀደም በዛ ስርዓት ውስጥ ኦዲት ተደርጎ የህጉ አፈጻጸም ምን ይመስላል ተብለው የተለዩ ተቋማት ነበሩ። በዚህ በዘጠኝ ወር ውስጥ ደግሞ መጀመሪያ በተሰጠው ምክረ ሀሳብ መሰረት ምን ላይ ደርሰዋል የሚለውን ደግመን ማየት ይችለናል። ስለዚህ አጠቃላይ የህግ የበላይነትን ለማረጋገጥ የወጡ ህጎች በአግባብ በተጨባጭ ስራ ላይ የዋሉ መሆኑን ለማረጋገጥም እነዚህንም ስንሰራ ቆይተናል። ከዚህ በተጨማሪ ደግሞ በተቋም ውስጥ የተቋም አሰራሮችን ማሻሻል፣ የቅሬታ ስርዓታችንን በመፈተሽ እንዲሁም ደግሞ አጠቃላይ አገልግሎት አሰጣጥ ላይ መሻሻል ያሉባቸውን ነገሮች በመስራት ብዙ ነገሮች ተደርገዋል። ሌላ ሂደት ላይ ያለው ስራችን ደግሞ የመረጃ አያያዝን ዲጂታላይዜሽንን ለማሻሻል አጠቃላይ የወንጀል መዛግብትም ሌሎችም ደግሞ በተቋሙ የሚሰጡ አገልግሎቶችን በተሻለ ጥራት ለመስራት ትላልቅ የጀመርናቸው የዲጂታል ፕሮጀክቶች አሉ። እነዚህም ሲጠናቀቁ አገልግሎት አሰጣጣችን ላይ ትልቅ ፋይዳ ይኖራቸዋል። አንደኛው ነገር አሁን በስራ ላይ ያሉ ብየጠቀስኳቸው በተለይ መረጃ አያያዝ ዲጂታላይዜሽን፣ ከሌሎች ተቋማት ጋር ያለ ቅንጅት የሚለው ላይ ገና ብዙ ስራ ይጠበቅብናል። በዘርፉ በተለይ ስርዓቶችን ዲጂታላይዝ ማድረግ ላይ ትንሽ ወደኋላ ቀርተናል ብለን እናስባለን። ስለዚህ እሱን በማካካስ የተጀመሩ ብዙ ጥሩ ጅምሮች አሉ ግን እሱን ዳር በማድረስ ከመጀመሪያ እስከ መጨረሻ ሙሉ ሂደቱን በተቀላጠፈ መልኩ ለማከናወን ጥረት እያደረገን እንገኛለን። ቅንጅት አሰራርን በተመለከተ እስከ ዛሬ የነበሩ ጥረቶች እንደተጠበቁ ሆነው በቀጣይ ግን ከዚህ በተሻለ መልኩ የፍትህ ዘርፍ ሲባል እንግዲህ ከፍትህ ሚኒስቴር ሌላ ሌሎች ዋና ዋና አካላት ያሉበት ነው፣ ፍርድ ቤቶችን ጨምሮ፣ የፖሊስ አካላትን፣ ማረሚያ ቤትን። ስለዚህ ከነዚህ ሁሉ ተቋማት ጋር ያለንን ግንኙነት ከዚህ በጣም በተሻለ መልኩ ቋሚ በሆነ መልኩ የምንቀናጅበት መንገድ ማሳለጥ ያስፈልገናል። ሌላኛው ከክልሎች ጋር ያለን ስራ ነው። እዚህም ላይ ባለፉት ሁለት ሶስት ዓመታት በተለይ በጣም የተሻለ ስራ እየሰራ እንገኛለን። አሁንም ግን የአገሪቱ የፍትህ ስርዓት ስንል በፌዴራል የሚሰራው እንዳለ ሆኖ በየክልሎች ያሉትን ለክልሎች የምንሰጠውን ድጋፍ በማጠናከር በሚቀጥሉት ዓመታት የተሻለ ውጤት ለማስመዝገብ እየሰራ እንገኛለን። ይህን ሁሉ ስራዎች ደግሞ ለማሰባሰብ አሁን እየተገበር ነው ያለነው የፍትህ ዘርፍ ትራንስፎርሜሽን እቅድ አለን። ስለዚህ የዚህ እቅድ ግማሽ ጊዜ አፈጻጸም ላይ ነው የምንገኘው። በዚህ እስካሁን የነበሩ ስኬቶች ምንድን ናቸው፣ በቀጣይ ምን እናድርግ ብለን ሰፊ ምክክሮች አድርገናል። በዛ ላይ በተለይ የማህበረሰብ ፍትህ በሚለው አንድ ስር በየክልሎቹ በማህበረሰቡ ተቀባይነት ያገኙ ሰፊ ተቀባይነት ያላቸው የባህል ፍርድ ቤቶችን እና ሌላም ማህበረሰባዊ ፍትህን ለማጠናከር በጣም ትልቅ እርምጃ የሚባል በተለይ ከባለፈው ዓመት ጀምሮ እየተገበረ ያለ በሌላ መልኩ ግን ልክ አሁን በፌዴራል እየሞከር ነው እንዳለ ነው። በክልሎችም አጠቃላይ የፍትህ አካላትን ቅንጅት ማጠናከር የሚለው አንዱ ትልቁ ትኩረታችን ሆኖ ይቀጥላል። ተያያዥነት ስላለው በአንድ ተቋም ብቻ የሚደረግ ሪፎርም ወይም ማሻሻያ ጠቅላላ ውጤቱ ላይ የሚኖረው ፋይዳ ውሱን ነው የሚሆነው፣ ግን እርስ በርስ በየተቋማቱ እየተጀመሩ በሂደት ላይ ያሉ በጣም ጥሩ ሪፎርሞችን አያይዘን በመስራት በሚቀጥሉት ዓመታት አጠቃላይ ለፍትህ ዘርፎ የተሻለ ውጤት እናስመዘግባለን ብለን እናምናለን።